አደይ ተከታታይ ድራማ እንግዲህ በብዙዎች ዘንድ ተወዳጅ እየሆነ የመጣ ድራማ ነው፣ በጉጉት የምንጠብቀው ከኔም ጀምሮ ማለት ነው። እና በክፍል አምሳ አራት ላይ እንግዲህ በባለፈው ላይ ያየነው ያቆመበት እንግዲህ አደይ ስልክ እያወራሽ ባለበት ሰዓት እጅግ በጣም ደንግጣ ነበር አባቴ ምንድን ነው እማዬ በማለት እንግዲህ ነበር ፓርቱ ያለቀው። ግን ደግሞ አባቷ አሁን የምሰራበትን ቦታ ስላወቀ አደይን ወደ ክፍለ ሀገር ለመውሰድ ነበረ የመጣው። ስለዚህ አደይ ይህን ነገር ስትሰማ እጅግ በጣም ደንግጣለች። ምክንያቱም እናቷ አስቀድማ ደውላላት ነበረ፣ አባትሽ ሊወስድሽ መጥቷል፣ ስለዚህ ያለሽበትን ነገር ለመቀየር ሞክሬ ስትላት፣ ለዲብ ነበረ እንግዲህ እየነገረችው፣ እጅግ በጣም ጨንቆኛል ምን ማድረግ እንዳለብኝ አላቅም አባቴ አዲስ አበባ እንደመጣና እንዲሁም ደግሞ እኔ የምሰራበትን ቤት አውቋል። ስለዚህ እሱ ወሰደኝ ማለት የማልፈልገውን ሰው እዚያ አግብቼ ኖርኩኝ ማለት ነው በማለት እና ለምንድን ነው ይንጣና እውነቱን ነግረሽ ለምን አትናገሪም? በማለት እንግዲህ ድብ እንደሱማ በፍጹም አይሆንም፣ በማለት ከዚህ ቤት መራቅ አለብኝ መሄድ አለብኝ በማለት ስትነግረው፣ በቃ እኔ እናንቺ አብረን እንሄድን እኔ እናንቺ አብረን እንኖር ለምንድን ነው እኔን አታምኝኝም ወይ በማለት እንግዲህ ይነግራታል። እሷም ደግሞ ለምንድን ነው ራስ ወዳድ የምትሆነው? እኔ በጣም ብዙ የሚያስጨንቀኝ ነገር የለም ስለ ራሴ የምለው ነገርም የለም አሁን ላይ ግን እዚህ ቤት መሸሽ እንዳለብኝ ነው እየነገርኩ ያለሁት፣ በማለት በቃ እሺ ለዕለቱ ከሌላ ጋር ትሆኛለሽ በማለት ከዛ ቀስ ብለን እናወራበታለን በማለት አዎ እኔ ከዚህ ቤትም እወጣለው፣ ፍቅር እንደዚህ እያሰቃየች መኖር አልፈልግም፣ ግን ደግሞ እናቷ እስከምትመጣ የግድ መቀመጥ ስላለብኝ ነው በማለት እና እኔን ትተሽኝ የት ነው የምትሄጂው? ለምንድን ነው ስለእኔ የማታስቢው? በማለት እንግዲህ ዴብም ጠይቋት ነበረ። እኔ ይሄን ነገር እኮ እንደማልችል እኮ ደጋግሜ ነግሬሃለሁኝ በማለት አብረን እንኑር እያልኩሽ ለምን እሺ እኔን አትቀበኝም? በማለት ደግማም ጠይቋት ነበር። እሷ ግን እንደማትፈልግና ፍላጎቷ እንዳልሆነ አሁንም ደግማ ደጋግማ ስትናገር ነበር። በስተመጨረሻ ላይ ቤት ሂዳ ነበር እነይላም እስከፈለግሽበት ድረስ እዚህ ቤት መቀመጥ ትችያለሽ በማለት እንግዲህ ፈቅደውላታል። በባለፈው ፓርት ላይ እንግዲህ እንዳየነው ነአውልን ሄደው ማጽናናት መጠየቅ እንዳለባቸው ተነጋግረው ነበረ። እንግዲህ ያልሄደችው ፍቅር ነች እንጂ ቤዛ፣ ዴቭ እንዲሁም ሊዲያ ለምለም እንዲሁም ኤላብ ተሰባስበው እነ በቀለ ሳይቀሩ ተሰባስበው እንግዲህ እና ወለን ሄደው ጠይቀውት ነበረ። እና ሁላቸውም በመንጣታቸው እሱ እጅግ በጣም ደስ ብሎታል። እናንተ መንጣታቸው ለእኔ ከዚህ ቀላል ነገር አይደለም በጣም ትልቅ ነገር ነው፣ እና ሁላችሁንም እጅግ በጣም ነው የማመሰግነው በማለት ሁላቸውንም አመስግኗል። እንዲሁም ሊዲያ ደግሞ ስታቅፈው ነበረ፣ አብራም ቁጭ ብላ በነበረችበት ሰዓት እንግዲህ ዲ ወንድሟ ደግሞ በስነስርዓት ተቀመጭ እንጂ ለምንድን ነው እንደዚህ የምትሆኙው? በማለት እንግዲህ ሌላም እንግዲህ ቀጥሎ አዎ ሊዲያ በስርዓት ተቀመጭ ለምንድን ነው ካገኘሹ ሰው ሰው ጋ ነው ወይ የምትለጠፊው በማለት እንግዲህ ኤላም ሲናገራት ነበር። በሄዱበት ሰዓት እንግዲህ ባርኮቴ ወደ ቤት መጥቶ ነበረ። እንዲሁም ደግሞ ፍቅር እናቷን ስልክ እያወራሽ ነበር። ምክንያቱም በጣም ስራ ጫና እንደበዛባት እና አደይ ደግሞ ከነሱ ጋር እንደሌለች ና ከነ ኤላ ቤት እንደምትኖር እንዲሁም እሷ እንደ ቤት ሰራተኝነት ሁና በጣም እየሰራች እንዳለች እንደተጎዳች፣ ስለቤዛ ቤዛ መንጣትም፣ እንዲሁም ስለነሊዲያ ስለሁላቸውም እነሱ በጣም እያስቸገሩ ነው እኔ በጣም ደክሞኛል እና እንድትመጭ እፈልጋለሁ፣ እባክሽን እናቴ በማለት እንግዲህ ባርኮቴም እዚህ አያድርም ከስንት አንዴ ነው የሚመጣ በማለት ስለ ወንድሟ ስታወራ እያለ ነበር እንግዲህ ባርኮቴ ከቻለው። ስለዚህ ባርኮቴን ሲመጣ ምንድን ነው የምታወሪው በማለት እንግዲህ ለፍቅር ሲጠይቅ ስልኩን ዘግታ እኔ በጣም አልቻልኩም አደይ እዚህ ጋ የለችም፣ ከነ ላ ቤት ነው ያለችው። ስለዚህ ያለውን ስራ እኔ በጣም እየሰራው ነው እስኪ እጄን አታየውም ወይ ወገቤንም አሞኛል፣ ለምን አትረዳኝም? በማለት እንግዲህ በጣም ስትናገረው ነበረ። እሱም ደግሞ ስልክ ደውሎ ለቤዛ ቤት እንድትመጣ ጠየቃት። ከቤት ከመጣች በኋላ እንግዲህ አደይ ለምንድን ነው ከዚህ የሌለችው በማለት ስለ ሁኔታውና ፍቅር ስላወራችው ነገር ጠይቋት ነበረ። ኧረ አደይ እዚህ ነበረች ትናንትም ነበረች አይቻታለው። እየሰራሽ ነው በማለት ዝም ብላ ነው እህትህ እንደዚህ ነገሮችን የምትናገረው እንጂ ራሷ ነች የምሰራው በማለት እንግዲህ ተነግረዋለች። እንደማደርጋት አላቅም ፍቅርን፣ ከቀን ቀን ጸባዩ በጣም እያስቸገረ እየሄደ ነው በማለት እንግዲህ ባርኮቴ ለጓደኛው ለፍቅረኛው ለቤዛ ሲናገር፣ አሁ እኔ በጣም ከባድ ልጅ ነች ነች፣ ክፉ ልጅ ነች። እኔ ሆኜ ነው የቻልኳት፣ ሌላ ሰው ቢሆን እንደኔ አይችላትም በማለት እንግዲህ በቃ ትንሽ ታገሽኝ በማለት እሱም እንግዲህ ሲል ለማመጣት ነበር። እሷም እጅግ በጣም ያሳሰባትን የቤተሰብን ብር እኔ እሱን እፈልጋለሁ፣ መቼ ነው የምታሳካልኝ በማለት እንግዲህ ተጠይቀው ነበር። እሱንም አረ፣ ችግር የለውም እኔ እኮ ሳላስብ ቀርቼ አይደለም፣ በጣም ነው የማስበው። ስለዚህ ትንሽ ታገሽኝና ሁሉም ነገር ይሆናል። ደግሞ ያንቺን ነገር ካላማለሁ ምኑን ከጎንሽ ሆንኩኝ? በማለት እንግዲህ ያለውን ነገር እጥረት እንደሚያደርግና የፈለገችውን ነገር እንደሚያደርግ። ያደርግላት እንግዲህ ቃል እየገባላት ይገኛል። በስተመጨረ የምትፈልገው ነገር አሁን ላይ ለምለምም ስላልተረዳች ለምለም እንግዲህ እውነተውን ከባርኮቴ መረዳት አለብን መጠየቅ አለብን በማለት እንግዲህ ወደ ቤት መታለች። ምክንያቱም እንግዲህ ቤዛ የፈለገችው ብር የቤተሰብ በስ ትክክል የእነሱ ቤት ሊወረስ ነው ወይንስ ደግሞ አይወረስም የሚለውን ነገር ምናልባት ከሁለታቸው ዝም ብላ ብር ለመዝረፍ ይሆናል የመጣቸው በማለት እንግዲህ ባርኮቴን ለመጠ ሲጠየቅ ወደ ቤት ከች ብላለች። እውነቱን ነው ወይስ አይደለም የሚለውን ነገር እና ውድ ቤተሰቦች የዛሬው ውድ ቤት ነበረ። በያላችሁበት ሰላማቸው ይብዛልኝ። መልካም ጊዜ